ሳዲስን ስድስተኛው፣ አተሸብሁ መመሳሰል ነው አሉ ቤልካፊሪን በካህዳያኖች ካፊር በሆኑ አካላቶች ማለት ነው። መመሳሰል ካፊሮችን መመሳሰል፣ ያ የምንመሳሰለው እንግዲህ በተግባር ሊሆን ይችላል፣ በንግግር ሊሆን ይችላል፣ በአካሄድም ሊሆን ይችላል። በማንኛውም ጉዳይ ብቻ ካፊሮችን መመሳሰል የተወገዝና የተጠላ ነገር እንደሆነ የሚናገር የሆነ ርዕስ ነው አሉ። ስለዚህ ተሸቡህ ቢልካፊሪን፣ በካህዳያኖች መመሳሰል በማንኛውም ማለት ነው ፊአይ ጥቁስህም በማንኛውም የነሱ አካሄድም ሆነ አነጋገርም ሆነ አኗኗራቸውም ሆነ ካፊሮችን መመሳሰል ፈጽሞ አይቻልም፣ የተከለከለ እንደሆነ የሚናገር የሆነ ርእስ ነው። ስለዚህ ስድስተኛው ሙንከር ወንጀል በጣም ከባድ ወንጀል በካፊሮች መመሳሰል እነሱ የሚሰሩትን መስራት የእነሱን ንግግር፣ አነጋገራችሁን ሁሉን ነገር በቃ እነሱን በተመለከተ እንደ አርአያ አድርጎና እንደ ሞዴል አድርጎ የምንከተላቸው ሞዴል አድርጎ መያዝ ይሄ ማለት ነው፣ የተከለከለ እንደሆነ የሚናገር ነው አሉ ረን። ስለዚህ ተሸ ቢል ካፊሪን በካህዳኖች መመሳሰል፣ አሉ የምንመሳሰለው ፊ ውስጥ ማለት ነው ሊባሲሂም፣ በልብሶቻቸውም ሊሆን ይችላል። ፊ ሊባሲሂም ማለት እነሱ የሚለብሷቸው ልብሶች አሉ፣ እነሱ ብቻማኑ ማኑ ለየት ብለው የሚለብሷቸው ካህዳኖች፣ ካፊሮች ብዙ ጊዜ የሚለብሷቸው ልብስ ከሆኑ እነሱን መልበስ አያስፈልግም ማለት ነው። ቢመዓና ማለት ነው ወንድም የሆነ ወንዶቹ ብዙ ጊዜ የሚለብሱትን ሴቶችም ከሆኑ ሴቶች ክርስቲያን የሆኑ ደግሞ ካህዲ የሆኑ ሴቶች የሚለብሱት የሆነውን ልብስ ሙስሊም የሆነችው ሴት ማነው ፈጽሞ ልለብስ አይገባም። ስለዚህ በልብስ ማነው መመሳሰል አይቻልም ማለት ነው እነሱ የሚለብሱትን ልብስ ማለት ነው አስመስሎ መልበስ የሃይማኖ አይቻልም። ይሄ ሲባል አለባበሳቸው እንደሚታወቀው ካፊር የሆኑ ካህድ የሆኑ ሴቶች ነሷራ ወይም ክርስቲያኖች አለባበሳቸው ይታወቃል። የተወጣጠረ ልብስ ለብሰው ልብስ እንኳን ቢለብሱ ውጥርጥር ያደረገ ማለት ነው ያኔ የሰውነ ፓርቷን ሙሉ የሚያሳይና ውጥርጥር ያደረገ ማለት ነው። ይሄ ጉርድ ምናምን የሚባል ማለት ነው። ጉርድ ሸሚዝ ተብሎ ማለት ነው በድሮ ሰዓት ይለብሱ ነበር ማነው ሙስሊም የሆኑ ሴቶች ማለት ነው ጉርድ የሚባል ልብስ አለ ማ ከዛ ከሸሚዝ የሚባል አለ ወደ ላይ ማለት ነው ያን ማ ነው ለብሶ በዛ ብቻ መንቀሳቀስ በጣም ከባድ የሆነ ነገር ምክንያቱም ሙሉ ማለት ነው የሰውነት ፓርቷ ማ ነው ስለሚያሳይ ማለት ነው ያ ጉርዱ ጠባብ ነው የሚሆነው፣ የላኛው ማ ነው ጠባብ ስለሚሆን ስለዚህ ማ ነው አይቻልም። ሻሽ የሆነ ማለት ነው ውስጥ የሰውነት ፓርቷን የሚያሳይ የሆነ ያኔ ማነው የሚያሳይ ልብስ አለ። ቀይ ነው ጥቁር ነው ወይም ደግሞ ቀላቷን እና ውስጥ ከለሯን የሚያሳይ ማለት ነው። ለአሁን ልብስ ለብሳለች ነገር የውስጥ ከለሯን ያሳያል። ይሄ ማነው ካፊሮች የሚለብሱ ልብስ ነው። ወይም ደግሞ ላይ የተቆረጠ ማለት ነው ተረከዟ ወይም ደግሞ ማነው ይሄን ማለት ነው ሳቋን የሚያሳይ የሆነ ልብስ ሊሆን ይችላል። የምንለብሰው አላኩል ሊሃሊን በልብሶቻቸው መመሳሰል ማለት ነው ወይም ደግሞ ሱሪ ብቻ ለብሶ መንቀሳቀስ ማለት ነው። ሙስሊም የሆነ ሴት ይሄን ሁላ መልበስ የለባትም። ሱሪ ማነው ለብሳ ቢማዕና ማነው ብቻውም ማለት ነው ከሌላ ሌላ ልብስ ጋር አትለብስም ማለት አይደለም፣ ግን ብቻ ማ ነው ሱሪ ለብሶ አይከድም ማለት ነው። የሚያዘኑ ነገር ማነው ከሙስሊሞችም ውስጥ ማነው ሱሪ ለብሶ የሚንቀሳቀሱ ሴቶች አሉ። በጣም የሚያዘኑ ነገር፣ ይሄ ከሃዲያኖች መገለጫ ነው። ሲጀመር ማነው ሴቶች ማ ነው ሙስሊም የሆነች ሴት ማለት ነው መልበስ ያለባት ማለት ነው ላቡድ ጅልባብ አለ ሸሪያዊ የሆኑ ልብሶች አሉ። ቁርአን እና ሀዲስ ያዘዘባቸው የሆኑ ልብሶችን ነው መልበስ ያለባት እንጂ ከዛሊከ ኒቃብ መነቀብም አለባቸው፣ ፊታቸው መሸፈን አለባቸው። ተገላልጦ ዝም ብለው ማለት ነው ጸጉሯን እያሳየች ወደረቷን እያሳየች ማ ነው መጓዝ የለባትም ማለት ነው ሙስሊም የሆነ ሴት ማ ነው። ስለዚህ በጣም ከባድ የሆነ ወንጀል የሚሆነው ጥንቃቄ ልናደርግ ይገባል። ማ ነው አለባበሳችን ሸርዒ መሆን አለበት። ቁርአንና ሀዲስን የገጠመ መሆን አለበት ማለት ነው። አላሁ ተባረከ ወተዓላ መልክተኛ የሆኑ ዓለይሂ ሰላም ምን ነው የሚላቸው?

መሸፈንና ያኔ ማ ነው አለባበሳችን ስነስርዓት ያለው ሊሆን ይገባል እንጂ የሆነ ማ ነው ውጥርጥር ያለ ልብስ ማ ነው ሀታ ራሱ ማለት ነው። ኖርማል ቤት እንኳን ስንቀመጥ ከቤት ማ ነው አንዳንድ ሴቶች ማ ነው የሚሸወዱት ከቤትን እንሉና ውጥርጥር ያለ ልብስ ለብሰው ዝም ብሎ ሊንቀሳቀሱ ይቻሉ፣ ሱሪ ለብሰው ሊንቀሳቀሱ ይቻሉ። ወይም ደግሞ የሆነ በቃ እንደዚህ አይነት መሆን ከቤት ቢሆን አይቻልም፣ ምክንያቱም ድንገት የሚመጣ ሌላ ሰው እራሱ ሊሆን ይችላል። እንደዚያ ስለሚሆን ጥንቃቄ ሊኖር ይገባል ማለት ነው። የምንለብሰው ሰፋ ያለ ያኔ ማለት ነው ወፈር ያለ ቦፈፍ ያለ መሆን አለበት እንጂ ውጥርጥር አድርጎ ማለት ነው መልበስ። የተከባሩ ይሄ የጀሀነም ሴቶች መገለጫ ነው። መልክተኛው ለ ሰላቱ ወሰላም ወደፊት የሚመጡ ሴቶች አሉ። ሲንፋኒ ሚን ናሲ ለም አራሁማ ኔ ማለት ነው እኔ ያላዩኋቸው ሁለት ሰዎች አሉ። አንደኛዎቹ ማለት ነው ማለት ነው ሰዎችን የሚበድሉ በዳይ መሪዎች ይመጣሉ። ሁለተኛዎቹ ደግሞ ኒሳኡን ካሲያቱን አሪያቱን ማኢላቱን ሙሚላት ሩእሱሁነ ከአስኒመት ልቡክት ብለው መልክተኛ ለ ላ ላ እንደተናገሩት ሴቶች ይመጣሉ አሉ። ኒሳን ሪያቱን ካሲያት ቢማና ካሲያቱን ሪያት ያ ማነው? ለብሰዋን ነገር ግን ለብሰው ራቁታቸውን የሆኑ ማለት ነው ማለም ማለት ነው አይማዎች ሲበስሩት ያኒ ጥብብብ ያለ የሰውነት ፓርቶን የሚያሳይ ወይም ደግሞ ማ ነው ስስ ሆነ ስስ የሆነ ልብስ ማ ነው ልብስ አለ ያው ለብሳለች፣ ነገር ግን ምንድነው ከአነሁ ማለት ነው ያው ልብስ የላትም ማለት ነው፣ ራቁቷን እንዳለች የሚታየውና እንደዚህ አይነት ሴቶች አሉ። እነዚህ ለም የጅድነ ራኢሐተ ልጀና ብለዋል፣ ማለት የጀነትን ሽታ ፈጽሞ አያገኟትም አሉ ሽታዋን እንኳን አር ለመግባት ሽታዋን አያገኟትም ብለው መልእክተኛው ለ ሰላት ውሳም እንደተናገማ ነው። ስለዚህ ይህን ጉዳይ ቀለል ልናደርገው አይገባም። ትልቅ ነኝ እንዲህ ነኝ ወጣተኝ የለም ሁሉም በቃ ሴት እስከሆነ ድረስ አላህ ተባረከ ወተዓላ የአዘዛት እንድትፈጽም ይገባል። አለባበሳችን ስነ ስርዓት ሊኖር ይገባል። ካፊሮችን ከሃዳኖችን የተመሳሰለ የሆነ ማለት ነው እንደሱ የሚለብሱትን ልብሶች መልበስና የተውጣጠረ ለልብስ መልበስ የተከለከለ የሆነ ነው። በል በጣም ከባድ የሆነ ወንጀል ነው ማለት ነው ኸይረን። ስለዚህ ፊልባስ ይህም በልብሶቻቸው ማነው መመሳሰልን ሊሆን ይችላል። ወነአም ዘይ ይህም አሉ ዘይ ማለም ማለት ነው። ማነው ዘይ ፉላን ይባላል አይደለ ዘይ ማለት ብዙ ጊዜ አረቦች ይጠቀሙታል ይላሉ ዘይሁ ዘይ ፉላኒን የእሱ ዘይ ማ የገሌን ዘይ መሰል ይባል። ዘይ ማለት ቢማእና ሀይአ ማለት ነው። ቅርጽ ማለት ነው። ቅርጽ ማለት ነው። ያለባበስ ቅርጽ ማለት ነው። ያነጋገሩ ቅርጹ ማለት ነው። ሁኔታው ማነው የገሌን እኮ ንግግር ነው ይመስለው፣ ንግግሩ ወይም ደግሞ አለባበሱ ገሌን ይመስላል፣ አካሄዱ ገሌን ይመስላል፣ አነጋገሩ ገሌን ይመስላል እንደሚባለው በካፊሮች የካፊሮች ማ ነው ተግባባን፣ አለ የሙስሊሞች መሻይኮችን አመሳሰል የእነሱን አለባበስ የነሱን አካሃድ የእነሱን አነጋገር ብንከተል፣ ማሻላ የካፊሮችን ዘያቸውን መገለጫቸውን የሚለዩበት የሆነ መለያቸውን ሀይአቸውን ማ ነው ሀይአተሊባስ ማለት ነው። ይሄም የልብሳቸውን ማለት ነው ሀይአ አለባበስ ቅርጻቸውን መሆን በንግግራቸው ሊሆን ይችላል፣ በአካሄዳቸው ሊሆን ይችላል። በማንኛውም ነገር ካፌሮችን ተመሳስሎ መናገር እንደዚህ አርአ አድርጎ መያዝማ ነው። መያዝኑ ነገር አሁን ባለንበት ሰዓት ሙስሊም የሆነችው ሴትም ሙስሊም የሆነው ወንድማ ነው። አብዛኛው የሚከተለው ማንን ነው? ፈረንጂ የሚከተለው እኮ የሁዳን ነው። የሚከተለው የሁዳን ሱና የነሷራን ሱና ነው። ሴቶችም እየተከተሉ ያሉት ወንዶችም ማለት ነው ቢማና ወንዱ የውም ማ ማ ነው ጨርቁን አውልቆ አውልቁ ብሄድ ሰውየ ያኔ ማለት ነው። አውልቆ እሄዳለሁ ማለት ነው። አዲስ ሱሪ ይገዛ ነው ይቀደዋል ማለት ነው። ተጋባና አይደል አዲስ። እብድ እብደት ነው እንግዲህ ልብስ መቅደድ። ሰው ልብሱን የሚቀደው ሲያብር ነበረ። እኛ ያኔ ማነው የምናውቀው ማለት ነው። ነገር ግን አሁን ጤነኛው በቃ ሰልጥኑ በቃ አራዳ የዚህ ዓለም ትልቁ በቃ የዚች ያኔ የሐ አንደኛው ሴንቸሪ ወይኑ ያለንበት ዘመን ዋናው በቃ ሊቅ ተብሎ ምን ይተረጋል? ጨርቁን ይቀዳል ማለት ነው። እዚህ ላይ አዲስ ገዝቶት እኮ ነው። ሱብሃንአላህ ምን አይነት እብደት ነው? ወዴት እየሄድን እንደሆነ የሙስሊም ልጆች ማለት ነው ፀጉሩን እንደዚህ ማለት ነው ግማሹን መልጦ ግማሽን ምንድን ነው የሚባለው? ያ ማለት ነው ግማሹን ተላጭታ ግማሹን ተቀብታ የሚባል ነገር አለ እንደዚያ ማለት ነው ግማሹን ስብሓን አለ። በጣም ከባድ ነው የመከተላችን። ሴቷም ደግሞ ማለት ነው ውጥርጥር ያለ ልብስ ለብሳ ማለት ነው ወከዛሊከ እንደዚህ ሱሪ ለብሳ አነጋገሯ አማን አካሂዷ ኢለአኸሬ ይሄ የለም በቃ የሙስሊሞች ማነው

ስለዚህ ጥንቃቄ ልናደርግ ይገባል። ቤተሰቦቻችንን፣ ልጆቻችንን፣ የምናገኛቸው ጓደኞቻችን ልንመክር ይገባል። በተለይ ፊትና ስለሆነ ልብስን በተመለከተ ያለው ሁኔታ ማለት ነው። ስለዚህ ወዘይ ይሄም አሉ በሁኔታቸው በእነሱ ቅርጽ ማነው በአለባበሳቸው ሊሆን ይችላል። በማንኛውም አም ነው ይሄ ዘይ የሚባለው ማለት ነው። ወሀይአት ይሄም አሉ ደገሙት ማለት ነው። ይማና በቅርጽ ማለት ነው። ሀይአት ማለት ቅርጻቸውን የእነሱን ቅርጽ በተመለከተ በአካሄዳቸው በአበላላቸው ሊሆን ይችላል። በጠቅላላ ማለት ነው። ከሃዳኖችን መመሳሰል ፈጽሞ አይቻልም አሉ ወሀ ፊ ሸን አሉ ወሀ ይህ እኮ ደግሞ አሉ ካፊሮችን መመሳሰል አለባበስ በካሃድ በአነጋገር ካፊሮችን መመሳሰል፣ ፊ በዛ ውስጥ ሸይን የሆነ ነገር አለው። ሚነል መዋላት መውደድ የሚባል ነገር ማ ነው፣ ወደናቸው እኮ ነው። ተጋባና አለ አንድ ሰው በአንድ የሚመሰለው ስለሚወደው ነው። የሆነን ሰው ስራ አመሳሰል፣ የሱን ንግግር፣ የእሱን አካሃድ፣ የእሱን አለባበስ ልልበስ ብሎ የሚያስበው

እንመደባለን ስለዚህ፣ ጥንቃቄ ልናረግ ይገባል ማለት ነው።

እነ ፋጢማ የመልክተኛውን ዓለይሂ ሰላቱ ወሰላም ልጆች ማለት ነው። እነሱ ናቸው ማለት ነው። የእነሱ አርዐያ መሆን ያለበት የሚገባን እነሱ ናቸው እንጂ ስለዚህ እነሱ መከተል አለብን። ልክ ላ ነው መከተል ያለበታሉ ውስጥ ማነው መልበስይህ በአለባበሱ ላይ ማለት ነው። ሲለብስ ማለት ነው በአለባበሱን በተመለከተ ያኒ የመልክተኛዋን ዓለይሂ ሰላቱ ወሰላምን መመሪያ ነው መልበስ ያለበት። እነሱ እንዴት ብለው እንደለበሱ ምን አይነት ልብስ ይለብሱ ነበረ የሚለውን ነገር ጠይቆ ተምሮ ያንን ልብስ ሊለብስ ነው የሚገባው ወንዱ ማለት ነው። ሴቷም ደግሞ ማለት ነው ልክ ሶሓቦች የሚለብሱት ሶሓብያት ሴቶቹ ሶሓቦች ምንድን ነበር የሚለብሱት በዛ ሰዓት ምን አይነት አደብና ስነ ስርዓት ነበራቸው የሚለውን ነገር መማር አለባት ማለት ነው። ያንን ነው አርአያ አድርጋ መያዝ ያለባት እንጂ ሌላ የፈረንጆችን አርአያ መከተል በጣም ከባድ የሆነ አደጋ ነው የሚጠለና

የሆነ ሰው ግደታው ወላዩ ቀልድ ፈጽመው እንዳይከተሉ ካፊሮች ሙሽሪኮች የነሱ ነገር የሆኑ ሰዎች እንዳይከተል ሁኔታው ማለት ነው። ካፊሮችን የእስልምና ጠላቶችን እንዳይመሳሰላሉ እንዳይከተላሉ ወፊ ዚነት ይሄ በጌጡ ማለት ነው። ጌጣጌጦቹን ሴቷ ማለት ነው። ጌጣጌጦ ስትጠቀም ውበቷ ማለት ነው። ስትእኔ ስታደምቅና ማነው ውበትን መዋብ ያለባት ልክ ሶሃቦች ሶሀብያቶች የመልክተኛ ለ ሚስቶች እንዴት እንደነበረ ማለት ነው። እንዴት እንደነበሩ እንደሚዋቡት በምን እንደሆነ በዛ ልክ መሆን አለበት እንጂ ዝም ብላ ማለት ነው። አዲስ ፋሽን መጣ እየተባለ በተባለ ቁጥር እንደ ዝም ብላ ማነው መጓዝ የለባትም ማለት ነው። ከማቃለ